ፒያሳ ምስክር ናት። በርካታ የፒያሳ ነዋሪዎች የአስም ተጠቂዎች እንደሆኑ መረጃችን ያሳያል። ከዚህ ጋር የሚያዝ ከዚህ ውስጥ የማውጣት ጉዳይ ነው። ሰው ተኮር በምንልበት ሰዓት የምንሰራው ለሰው ነው። ሰው ነው ተጠቃሚ መሆን አለበት። በምንሰራቸው ስራዎች ውስጥ ሰፋፊ የስራ እድሎች ይፈጥረንበታል። በሚሊዮን የሚቆጠር የስራ እድል ፈጥረናል። በዚህ በፈጠረው የስራ እድል ውስጥ የሰው ህይወት ነው የሚቀይረው። በሴፍትኔት ብቻ በመቶ ሺዎች የሚሆኑ የከተማችን ነዋሪዎች ተሸጋግረዋል። በነኝህ ባለፉት አምስትና ስድስት ዓመታት ውስጥ ማለት ነው። በእርግጥም ደግሞ ለሰው ትኩረት መሰጠቱም ለሰው ህይወት የመጣውን ለውጥ በሰው ህይወት ላይ የመጣውን ለውጥ ቆጥረን ማየት የምንችልበት ነው ማለት ነው። በከተማ ውስጥ ያለ ፍሳሽ ስርዓት ያለ መብራትና ሌሎች የመጸዳጃ ቤቶች፣ የማብሰያ ቦታዎች አገልግሎት፣ ምንም አይነት የጋራ መገልገያ ክፍት ቦታ በሌለበት ሁኔታ መኖር ከባድ ነው። የጤናም ጉዳይ ነው። ህይወትም ለአደጋ የሚዳርግ ነው። ከዚህ ውስጥ ነው ነዋሪዎች የወጡት። የት ደረሱ ለሚለው እንግዲህ ሰው በደንብ የሚያውቀው ገላንጉራን ነው። አቃቂ ሁለት ነው ያለው፣ ሁለት ሳይት ነው ያለን አቃቂ ላይ። እዚህ ሲሲአርዲ አካባቢ አንድ ሳይት አለ። በተገጣጣሚ ቤቶች የተሰሩ ገላንጉራ አለ። እዚህ ልደታ ቤተክርስቲያን አጠገብ ወደ ሰባት ህንፃዎች ተሰርተው የልማት ተነሺዎች የገቡበት አለ። ጉለሌ እንጦጦ ጫፍ ላይ በጣም የሚያምር መንደር የተቀናጀ ልማት የተሰራበት ነዋሪዎች የገቡበት አለ። አራብሳ ለሚ ኩራ አካባቢ ሰፊ ወደ አስራአምስት ህንፃዎች አንድ አካባቢ የገነባ ነው አለ። የካ ፈረንሳይ አየር ጤና አካባቢ አሉ። እነኝህ የምጠቅሳቸው አካባቢዎች ሁሉ ላይ ከተለያየ ቦታ አይደለም የገቡት ማህበራዊ መሰረታቸው እንዳይናጋ እንዳይበጣጠስ በጋራ እቁባቸውን፣ እድራቸውን፣ ማህበራዊ ትስስራቸውን ይዘው እንዲገቡ ነው የተደረገው ከጉርብትናው ከአደረጃጀቶቹ ካልተለየ ንጹህ ቦታ ይገባዋል። ንጹህ አካባቢ ይገባዋል። ንጹህ መኖሪያ ይገባዋል። ይሄ እኮ መሰረታዊ የሰው ልጅ ፍላጎት ከሚባሉት አንዱ ነው። በሌላ በኩል ደግሞ ይሄ ጥፋት ነው ወይም ደግሞ ትክክል አይደለም ብለው ለሚተቹ ሰዎች ከዚሁ አካባቢ ኮንደምን የሚሉ ሰዎች ሲወጣ እንሰማለን። እኛም ከመጣን አንዱ ለዙር የኮንዶሚኒየም ቤቶች እጣ ወጥቷል። ከየትኛውም የአዲስ አበባ አካባቢ ቢሆን እጣቆ ወጣለት ተደግሶ ነው እንኳን ደስ ያለ የሚባለው። አራት ሳይ ድረሰው፣ ቆዬ ፈጬ ይድረሰው፣ ቱሉ ዲምቱ ይድረሰው፣ የቆዩ ናቸው፣ በጣም የቆዩ ናቸው፣ የቆዩ ሳይቶች ናቸው። ጀሞ ሶስት ይድረሰው እንኳን ደስ ያለ ተብሎ ፌሽታው ልዩ ነገር ነው። እንግዲህ በኮንዶምኒየም ቤት ገና ብዙ ነገር በራሱ የሚሰራው አለው። ሁሉም ነገር መንግስት ጭርስ አድርጎ አይደለም ኮንዶምኒየም የሚያስረክበው። እነኝ የልማት ተነሺዎች ግን በራቸውን ከፍተው እቃቸውን ጭምር የሚያስገቡላቸው የከተማችን በጎ ፈቃድ አገልግሎት የሚሰጡ ወጣቶች ናቸው። እቃቸውን እንኳን አይሸከሙ እና የሚራከሰው መንግስት ጨርሶ ሁሉ ነገር ጨርሶ መንግስት በመደባ ስለሰጠ ነው በልማት ተነሺ ስም ልክ እጣ እንደሚወጣው ለምን ክብር አጣ ቤት የሚለውን ስናይ ጉዳዩ ለሌላ ፍጆታ እንጂ ማህበረሰቡ ተጎዳ የሚል ለማህበረሰቡ ከመቆርቆር የሚነሳ አይደለም። በሌላ በኩል እዚህ አካባቢ የሌላቸውን በርካታ መሰረተ ልማቶች ነው ያገኙት። ህጻናት ኳስ ሜዳ አልነበራቸውም። እነኚህ ሳይቶች ላይ እንዳለ ኳስ ሜዳ እናገኛለን፣ የልጆች መጫወቻ እናገኛለን። የልደታ የለሚ ኩራና የገላንጉራን ሳይት ስንሄድ የእንጀራ ፋብሪካ ጭምር አላቸው። የጉለሌ እንጀራ ፋብሪካ ጭምር አላቸው። ሌሎች አካባቢ ላይ መጠቀሚያ የሚሆኑ ነባሮቹ ትምህርት ቤቶች ለልጆቹ ምቹ ከሆኑ እዛው ይገባሉ። በቂ አይደሉም ከተባለ እንደ ገላንጉራ አይነት ደግሞ በርከት ያሉ ከሆኑ ከህፃናት መዋያ ከኬጂ ጀምረን እስከ ሀይ ስኩል ድረስ እዛው ደጃቸው ላይ ትራንስፖርት የለም። መኪና ይገጫቸዋል እንደዛ ነው የሚባል ነገር የለም። ምሳ ይዞ መሄድ የለም። እዛው ነው ሁሉም ነገር በተቀናጀ መንገድ የተሰራው። የባስ ስቴሽን ደጃቸው ላይ ነው። የኮሚኒቲ ወይም ደግሞ በጋራ ማህበረሰቡ ትስስር የበለጠ እንዲጠናከር በጋራ የሚገናኝባቸው ስፖርት የሚሰራበት የሚወያይበት ማህበራዊ ትስስሩን ማጠናከር ከፈለገ ወይም ያስፈልጋል። እንግዲህ ኢትዮጵያውያን ከባህላችን አንፃር እናውቀዋለን እና የሚገናኝበት ስፍራ ሁሉ ነው አንድ ላይ ተዘጋጀለት። አየሩ ጭምር ምግብ ነው፣ እውነቱን ለመናገር ከዚህ ከተጨናነቀ ለአፍንጫ ጭምር የማይመች አካባቢ ለኖረ ሰው ምን ማለት እንደሆነ እነሱ ለውጡም በሚገባ ያውቁታል። ቤታቸው ጽድት ያለ ነው። እሱም ብቻ ሳይሆን ከነኛ አካባቢ የተነሱት በቤት አላቸው ተብሎ የሚታወቁ ብቻ አይደሉም። የፈራረሰም የወዳደቀም ያረጀም ቢሆን የቤት ቁጥር ካለው ሕጋዊ ነው።